ስራ ጉዳይ ነፃ ወጣ። ሳራ ነፃ ወጣለች። ዊች ኢዝ ጉድ። ሰው ስራው ነው ነፃ የሚያወጣው። እጅን እጅ ያጥበዋል ትላለች እናቴ። መልካምነቷ ንጹህነቷ አውጥቷታል። ቀጣይ የልጅቷስ ኬዝ የልጅቷስ ሀቅ ሊታው ነው ወይስ የልጅቷ ጉዳይ ይካሄድበታል? ይሄ የራሴ ጥያቄ ነው። የልጅቷ ገንዘብ የተመላው አራት ዓመት በነፃ ያገለገለችበት ኦልሞስት በነፃ ነው። ዱባይ ላይ ማንም በ10 ሺህ ብርም በ12 ሺህም ተሰርቶ አይታወቅም። ዛሬ እንደውም ሰማንያ ዘጠና ሺህ ነው የሚከፈለው አይደል? የምናውቀው ነገር ነው የልጅቷንም ጉዳይ ባንረሳ አባይነኝ ጉዳዩን ለያዙት ሰዎች የዚች ልጅ ቀስከ መጨረሻ ይወጣ ግን እኮ ይኸውልሽ ትልቅ ችግር አለ እዚህ ላይ እኔ ልጅቷ ባለፈው ፈርቼ ነው አስፈራርተውኝ ነው እንጂ ያልኩት ነገር ሁሉ እውነት ነው ብላ እኮ ቴክስ አድርጋለሁ ያለችው በውስጥ ያለችው ነገር ምን የትኛው አሁን ይኸውልሽ በመጀመሪያ ቪዲዮን ሰምተነዋል አልሀበሻ ሬስቶራንት አላለችም አልጠራችም ሳትጠራ ስም ሳትጠራ ሰብስቦ አምጥተው የእኔ ስም አይደለም በይልኝ ማለት ራሱ ልክ ነው እኮ ነገርኩ እኮ ዮዳብ ይልክ ልክ እኮ ነው ብካዝ በጣም ብዙ ብራንች አለው ብላለች ብራንች አላት ሳራ ነች አይኖ በህግ ልንገርሽ በህግ አሁን ሳራ ወንጀለኛ ነው የምትባለው በህግ ሰው ሳይከሰስ መጥቶ ነው ወይ ሆና ነው በህግ ነው ምልሽ በሎ በህግ ልንገርሻ በህግ ነውን ያንቺን ስም ሳልጠራ መጣሽ ያ የተባለውን ሰው እኔ ስም አይደለም ንጹህ አርጉል ብካልሽ፣ ወንጀለኛ ነሽ ማለት ነው። አምነሻል ማለት እኮ ነው። አንተን ደግሞ አንድ ጥያቄ ልጠይቅህ። ይኸውልህ ይወዳ ገብቶሻል ምልሽ ግን በህግ ደረጃ ቆይልን ገርካ እኔ የኔ ደግሞ ስማኝ፣ ብዙ ብራንች አለው አለች። አንድ ፖይንት ያዘልኝ፣ ሚዲያ ላይ የሚታወቅ አለች። የትኛውም የዱባይ ላይ ያለ የአበሻ ሬስቶራንት በሳራ አልሀበሻ ልክ ሚዲያ ላይ የሚመጣ እርዳታ የሚረዳ ሚዲያ ላይ የሚታወቅ የለም። አንዳቸውም አልመጡም። ቢከዝ የተባለው ሚዲያ ላይ የሚታወቅ ሬስቶራንት ሶሻል ሚዲያ ቪዲዮ እኮ የሚለው ቅርንጫፍ ያለው አቡዳቢ ነው የሚለው እንጂ እኮ ብዙ አይልም። ብራንች አለው እኮ ብሏል። አንድ እኮ ነው ያለው። ይህም ቅርንጫፍ ቅርንጫፍ አይባልማ። ይሆናል ቅርንጫፍ አለው። አንድ አባ ያለው አንድ ሬስቶራንት ነው። አንድ ነው። ሌላ ስሙን እኮ የጠራችው መሲ ብሪስቶን እኮ ናት። ስታዳምጪ አውቀዋለሁ። ሰውዬው ወንድ መሆኑን ያወቅነው ከመሲ ነው። አይደለም አይደለም ቆይ፣ አሁንም የሬስቶራንቱ ባለቤት ወንድ አይመስለኝም። ኖ፣ ቪዲዮን እኮ ተናገረች። መሲ ብሪስቶን ቤት ከፍታ፣ አምጥታ አለ ሀበሻ በደውል ትችላለች አንቺ ዝም ብለሽ ኤኒባዲ ተነስተሽ ደውለሽ እኔ አይደለሁም ቤሊንግ ብላ አስፈራራችን እኮ አለች። ከፍል ማስፈራራት አይደለም፣ ይኸውልህ አለች እኮ እንዴ እሷ አሶኩኛ። እሺ ከዛ በኋላ ሀቢባ ቤት በነበረው ኮንቨርሴሽን ላይ የሀቢባ ቤት ቆያ እዩ ሰብስቦ ሁሉም ሰው ካስፈራራት በኋላ እኔ እኮ ይኸውልሽ፣ ቃል በቃል ትንቢት ተናገርኩኝ። ነገ ወስደው ሀቢባ ቤት እችን ልጅ ቅርታ ጋይስ ሚውት አታድርጉ። ይህ ፍሪ ኮንቨርሴሽን ነው። ችግሩ ጉቺዬ፣ አንቺ አይደለሽም። ያ ግሩፕ በደንብ አውቃቸዋለሁ እኔ። እንዴት አውቃለሁ ጉቺ? ነገ ወስደው ሀቢባ ቤት ይቅርታ ያስብሏታል። ልጅ ልጅቷ ግን በጣም አንቺ ባለሽበት መጣ። ምንድን ነው ያለችው? መሲ ብሪስቶንም ደውለው አስፈራርታታለች። መሲማ እዛው ነው እንጂ የምትሰድባት እዛው እኮ እየሰደበቻት እኮ ነው፣ እዛው ቁጭ አድርጋ ጭራሽ እኮ ላይክ የሆነ ሮንግ እንትን ነው። አንዱ ሰው ራሱን ነፃ የሚያወጣው በዛ መንገድ አይደለም። ማፊያዎችን ሰብስበሽ ተሳዳቢዎችን ሰብስበሽ ነይና ልነጋገር የሚባል ነገር የለም። አንድ ሁለተኛ ልጅቷ ፈርታለች። ደውለው አታስፈራርኝም፣ እኔን ለምን ደውለሽ ታስፈራርኛለች አለች። አይደለም እዚያው ፍለፊቷ ነው ያለችው ያ ሁሉ ከተከሰተ በኋላ ኤቭሪባዲ ተነሳባት፣ እናንተ ሁሉ ተነሳባት። ምናልባት እናንተ ለሳራ ያላችሁ ፍቅርና ያላችሁ ብሊል ነው ያላችሁ እንትን ነው። ግማሹ ደግሞ በነፃ የምንበላበት ቤት ነው። በህግ እኮ አንቺ የሆነ በነፃ የምትበይበት ከሆነ እኮ ምስክር መሆን አትችይም። አሁን መሲ ብሪጅቶ ምንድን ያለችው በነፃ የምንበላበት ሚሊየን እንትን የምታደርግበት ስትል፣ አልሬዲ ባይሱ ናችኋል ባይስ ናችሁ ማለት ነው። ለምን እች ልጅ እንዳለ ያላቸው እዛ ጋ ተጠቃሚ ናችሁ። የምትጠቀሙ ከሆነ ደግሞ በህግም ለምስክርነትም ለምንም አያበቃም ማለት ነው። ጉቺ የሚሄደውን በህግና ሎጂካሊ ነው እያወራለሁት። ልጅቷ ስም አልጠራችም። ምናልባት የጠራችው ነገር ሰምለር ሊሆን ይችላል። ራሷ ናት ሳራናት መጣ አንተን ደግሞ ያ አሁን ለአንተ በውስጥ ጽፈልኛለች አልክ። አስፈራርተዊ ነው ብላለች ብናል። ስለዚህ አስፈራርተዋት ከሆነ ፈርታ ከሆነ ሀቢባ ቤት ገብታ ቀርታ የጠየቀችው ነው የምትለውን አካል ደግሞ አንተ በቤት ካስገብተህ ጠይቃት። የትናንት ነው ያደረግሽው ነገር። አሁን በህግ ደረጃ ቢሆን ምን አደረግሽው? አንቸውም ብያኔ ሰጠሽ ለሳራ ብለሽ ብያኔ ሰጠሽ። አላለ ተረገጡ። የዛ ሬስቱራንት ሰው ተረገጠ፣ ልጅቷም ተረገጠች። ልጅቷን ያረገጣት ሰው የለም። እንዴት ነው በእንደዚህ? የሚታሰብ ጥፋት ካጠፋች አምጥቶ በሰላማ መንገድ ያ ሁሉ ሰው ተነስቶብሽ እየሰደበሽ፣ ትላልቅ ሚዲያ ያላቸው ሰዎች ናቸው እነዚህ ሁሉ ተደራጅተውባት፣ እንዴት ነው የማትፈራው እንዴት ማለት አንድ ፖይንት ምንድነው ማለት? አይ ኩድንት ጌት ዩ ፖይንት ዩ ፖይንት ሳራ ነች እያልክ ነው እዩዳ። ይኸውልሽ በህግ ከሄድኩኝ በህግ ከሄድኩኝ ህግ ስታይ ምን መሰለሽ፣ አንድ ሰው ሳይጠራ ቤት ካለ ጥርጣሬ ውስጥ ይገባል። አሁን እሷ ሜይ ቢ ለንትን አርጋው ይሆናል እንዳልሽው፣ የተጠራው ነገር ከእሷ ውጭ ሌላ እንደሌለ ስላወቀች ምናልባት እኔን ነው። እሷ እኮ ጭራሽ እኮ ተከፍሎሽ ነው ያደረግሽው ብላታለች። ማን ነው ተከፍሎች ነው እንደዚህ የምታደርገው? ስምሽን ሳጠራሽ፣ በጭራሽ ደውላ ተከፍሎች ነው የምታደርገው። ሳራ ናት፣ ብዙ ነገር ማድረግ ትችላለች። ከፈለገች ዱባይ ውስጥ ሰዎች አይሞቱም። ይሄ ማንንም የምታሳፍንበት ማንንም የምታሳንቅበት ማንንም እንትን የምታደርግበት አገር አይደለም ከኖርኩበት ነው የምነግርህ አንተ ስለኖርክበት ስለ አሜሪካ ትነግረኛለህ ስለምታውቀው ስላልኖርክበት ስለማታውቀው ዱባይ ግን እዮዳብ ፕሊዝ ዶንት አምቴ እንደዛ ብሎ ወልሽ ከዱባይ የበለጠ አሜሪካ ነው ደ ሴፈስት ሲቲ ዘ ወርልድ እኮ ምን ሆነክ ነው አልገባሽም። ሲሆን ብዙ ወንጀል ቢሰራ ይችላል፣ ግን ሰውን በዚህ ልክ ሰው ሊታፈን ገንዘብ ስላለ የምትሰራበት ሀገር አይደለም ዱባይ። እብድ የለም ዱባይ ወንጀለኛ ሰው የለም እያልሽ ነው? ሊኖር ይችላል፣ ግን በይፋ ድርጅትን የሚያህል ነገር የሚያደርግ ሰው ስም ያለው ሰው እንደዚህ አይነት ወንጀል ስላልሆነ እንደዚህ ። <sup> እንዴት? ምን ያህል ኃይል እንዳላት እኮ አየሽ? ምን ያህል ሰው እንዳላት አየሽ? ምን ያህል ፓወር እኛም እኛም ከጎኗ ነን። አዩዳ ለሚቴሊ ተፋቅ ኦፍ ኮርስ ኢቨን ይልክ አታደርግም ብዬ አሁን ለምሳሌ እዮዳ እናት እናት አባት ልጅ ሰደበ ቢባል በማቀቂያ ያለ አይቼ ብቅ ስለማላቅ አያደርግም ብዬ ነው የምቆመው። በፍጹም ሊተች ይችላል፣ አያደርግም። በዛ ልክ ደግሞ ሳራ ይሄን አታደርግም ብዬ ስቆም የእውነቴን ነው ከኖርኩት ነው ከሆና አለም ያስኪው። አንድ ሰው እኮ ኬሬክተሩና ባህሪ የሚታወቀው እኮ ከሚሰበስባቸው ግለሰቦች ናቸው አይደል እንዴ? ተሳዳቢና እና እናት አባት የሚሳደቡ ምትሰበስቢ ከሆነ ጓደኛሽን ንገሪኝ፣ የራሽ አንቺን ነግርሻለሁ። አይደል እንዴ? ባደው ብዙ ጊዜ ሰዎች የሚሰበስቡት እንደዚህ ተሳዳቢ ሶሻል ሚዲያ ላይ ኃይለኞችን የሚሰበስቡት እኮ የእነሱ ስራ እንዲሰሩላቸው ነው። ኦፍ ኮርስ አውሽ ዱዳድሷ አሁን እኮ እሷ አላረገችም። ለእሷ የሚሳደቡ እነማን ናቸው? በሷ ስም ማነው ይተሳደበያለ በሷ ስም ለእሷ ብለው የተነሱ ግለሰቦችን እንዳነት ተመልከች። አንቺ ስለምትወጂያት ስለምታከብሪያት፣ ወይም ደግሞ ለጓደኞች ስለምትቆሚ አይቻለሁ አለንዴ። እና እያልሽኛሉ መሲ ብስቶን፣ በዛ ደረጃ እንደዛ ስትናገር የነበረ አዳምጠሻዋል ሰምተሻዋን ልጅቷን ያሏትን በየቦታው እየከፈቱ የሚሏትን መ ምን ብላ ነው እኔ አልሰማሁኝም። ምን ብላለች? በእርግጠኝነት ለምን እንደዚህ አይደረግሽ ምናምን ልትል ትችላለች። የወጣ ስድብተሳበስማ መአለ ማስፈራራት ነው። ታንቃችሁ ሙቱ፣ ጉቺ ይቅርታ፣ ጠቂቄ ሀቡን እያልሽ ታንቃሽ አንቺ ላይክ እኔ፣ በእኔ በኩል ማለት ነው የሆነ ነገር ሲደረግ እዚህ ሶሻል ሚዲያ የሆነ ሰው ደግፈን እናገራለን። አለ እንዴ? ወይም የሆነ ነገር እውነት የመሰለን እናገራለን። በዚህ ጉዳይ ግን ወንጀ የተጎዳ ሰው አለ። ስለተጎዳው ሰው እንኳን ያወራ የለም። የተበደለው ሰው እንኳን ማንም አላስታውስ። እዮዳብ ስሙን ክሬዲትማ አትውሰድ እዮዳብ። አውርተናል፣ ቀጠሮ ተይዟል፣ ሰዎቹን ለማናገር ተው። እዮዳብ በሰአቱ ራሱ ይኸውልህ። እዮዳብ በሰአቱ ራሱ ሀቢባ ደውላለች ወደ ሰዎቹ ስላልሆነ ቦይስ አስቀምጣለች ዋትሳፕ ላይ ጥያቄ አለለላለች ይስ ምልካለች ቀጣይን በቀጠሩ ነ ያለው ይህ ጉይ እውነቱ ሀቢባቤል ሊወጣ አይችልም እ እውነቱ የት ነው የሚወጣው? አንተ አሁንም እኔ ሳራን አላቃትም ከምር ገብቶ የሄደ ጊዜ ምናምን ኬስ በነበረ እንጂ አላውቃትም፣ ሰምቻትም አላውቅም። የአንተ ኦፒኒየን ምንድን ነው? የጉዳዩ ባለቤት ሰራረሻ ምትው እኔ ማይ ኦፒኒየ ነው መጠራጠር ጀመርኩት። አድርገዋለች ሳይሆን ሌላ ነገር መደበቅ የምትፈልገው ነገር አለ። ይሄኛው ሳይሆን ያስፈራት ሌላ ነገር አለ። ምክንያቱም ያልተጠራም

ሆንልትል ሳይሆን ልጅቷ ደረሰባት የተባለው በደል ማናችንም እንደ ኢትዮጵያዊ ፕላስ አረብ ሀገር እንደሚኖር ፕላስ ዱባይ ላይ እንዳለ ኢትዮጵያዊ ስለማንቀበለው ጉዳዩን ስለማንቀበለው የተሰራው ቪዲዮ ደግሞ ኤቭሪቲንግ ወደ አልሀበሻ ሬስቶራንት ስለሚያመራ እራሷን ዲፌንድ እያደረገች ነው። ብዙ ሰዎች ደውለው እየጠየቁ ነው። ሌሚ ፊኒሽ ኮመንት ላይ ኤቭሪባዲ ሳራነች ብሎ ስላሰበ እየጻፈ ስለሆነ ለአድናቂዎቿ ለወዳጆቿ፣ ለአክባሪዎቿ እሷ አለመሆኗን በይፋ ማሳወቅ ስለፈለገች ኢንድ ኦፍ ዘ ዲስካሽን። ሁሺ እቺ ልጅ እኮ ብዙ ብዙ ሷ ላይ የላትም እኮ። ኦፍኮርስ ታይቷል ከመሆን እንዴ እና እኳ እኳ በእውቀት እናውራ እንጂ ታይቷል፣ በደንብ ታይቷል። ኤቭሪባዲ ጋር ተልኳል። ብዙ ሰዎች ሪፖስት አድርገውታል። ሆናል ሆናል እያልሽኝ ያለው አሁን ስም ሳይጠራ ሬስቶራንት ስም ሳይጠራ ራሷ የሬስቶራንት ባለቤቷ ተሳዳቢ ትላልቅ ኮንቴንት ክሬተሮችን ሰብስባ ልጅቷን አስገብታ የእኔ ስም አይደለም በይልኝ፣ ደውላም በስልክ ስልኳን ፈላልጋ የእኔ ስም አይደለም በይልኝ። ልጅቷ መጣ አስፈራርተሽኛል አለቻት። እናንተ ፍለፊት ስልክ ደውሎ እኔ አለመሆኔን ተናገሪልኝ ማለት ማስፈራራት ነው? አዳምጠሻል። አብረሽ ነበር ስልኩ ላይ ኖ እዛም ጋር ተናግራለች። አይ እንደዚህ አይደለም ያልሽኝ ያልሽኝ ልጅቷ የምትለው ነገሩ ውሸት ነው። አይደለም ልጅቷ አስፈራርታኛለች ስትል፣ ምንድን ነው ያልኩሽ? ደውዬ ያልኩሽ እኔ አለመሆኔን ወተሽ ንገሪልኝ እባክሽ ነው ያልኩትኝ። ስትል አሳፍችነ የምታረግ አዳምኝ አስፈራርታት ከሆነ አዎ አስፈራርተሽኛል፣ እንዲህ ብለሽኛል፣ እንዲህ ብለሽኛል ብላ እንትናገር ይገባ ነበር። ገባክ? ግን ምንድን ነው ያለችው? ሳራ የጠየቀቻትን ጥያቄ ነው የተናገረችው። አዎ እንደ ቢዝነስማን ቢዝነስ ውስጥ እንዳለ ሰው ሰንበዲ ከኋላዋ ሌላ አጀንዳ ይዞ እየሰራባት መስሏት ልትጠይቅ ትችላለች። ሰው ልኮሻል ወይ ሌላ አጀንዳ አለ ወይ ከኋላው ብሎ መጠየቅ፣ ምንድን ነው እዮዳብ ጥፋቱ? አሁን ጉቺ እናንተ እንዳላችሁ የሳራ ደጋፊዎች ናቸው ወዳጆች አይደለም። የዛን ቀን ልጅቷ በስልክ ገብታ ደጋፊ ብቻ ሳይሆን በጣም ወዳጆች ማለት ነው። አይደለም ሳራ ነች ያሰራችኝ ብሬን የከለከለችኝ ብትል ኦፍኮርስ ም ታይ እንደ ጮህነው ወደ ሳራ የምንጮኻለን አይደለች። ማለሁ የአንተ ፖይንት ነው ቴስት ኦፍ ኢትዮጵያ ነው እያልክ ያለቀው እናንተ እንዳላችሁ የሳራ ወዳጆች ብቻ ሳትሆኑ በጣም ለሳራ ያላችሁ አመለካከት ትልቅ ነው። አልዋሽም፣ እውነት ነው። ስለዚህ በህግ ደረጃ እናንተ ኳለ ፍራ አታደርጉም፣ እዚህ ውስጥ እንትን ለማድረግ ፍትሐዊ እንትን ለመሰጥ አትችሉም። እሺ፣ ስለዚህ የት ነው ፍትሐዊ መሆን የሚቻለው? የት ነው መሆን የሚቻለው ንገረኝ። ለሚ ነው ኒትራል የሆነ ግራውንድ። ይኸውልሽ፣ ኒትራል የሆነ ግራውንድ ሳራንም የማይጠላ ለሳራም ጥላቻ የሌላት ልጅቷ ቪዲዮ ሰርታ ሀቢባ ቤት ነው ፍትህ የምፈልገው ብላ እኮ ሀቢባ ቤት መግባት የፈለገችው ኖጅሰራ አ ቤት ብላ አላየሰማሽን ለም ይህ አጀንዳ ተነጋግረው ያመጡት ሊሆን ይችላል፣ ወይም ደግሞ እውነትም እንዳለችው አስፈራርቷል ሊሆን ይችላል። እንመልከተው። ላጅክ ነው በጣም እኮ ይገርማልኝ። እኛም እኔ ይሆን የተማርኩ በህግና በህግ ነው ነገሮችን ማየው። ገባሽ ጉቺ እኔ አሁን ሚስቴ በጣም ወዳታለሁ። እኔ ለሷ ጠበቃ መሆን አልችልም። ለሷ ምጥነስ መሆን አልችልም። ቢካዝ የፈለገ ቢሆን በጣም ስለመወዳት ልዋሽ እችላለሁ። ለሷ አደላለሁ። ኦኬ። እናንተ ደግሞ ካነጋገራችሁ ለሳራ ያላችሁ ፍቅር በጣም ለሳራ ያላችሁ ትክክል ሊሆን ይችላል። ምክንያቱም ሰው አንድ ሰው የሚወደው ለአንድ ሰው መልካም ነው፣ ሌላ ሰው መጥፎ ሊሆን ይችላል። ያጠቃልቻል እኔ አሁን በጣም ለሚስቴ፣ ለልጆቼ፣ ለጓደኞቼ መልካም ሁኝ፣ ሌላ ሰው ደግሞ ሴጣን ሊሆን ይችላል። ገባሽ? ለዚህ እኮ ነው ሂትለር ሚስት ነበረው፣ ልጆች ነበረው፣ ወዳጅ ነበረው። በጣም የሚያከብረውም ሰው ነበር፣ የሚጠላው ሚሊየን ሰው ነበር። ስለዚህ ሰው ልጅ ሁሉ መጥፎ ነው አይባልም። ስለዚህ እናንተ አሁን የምንሄደው በዚህ ጉዳይ ላይ እንዳለ የተሰባሰባችኋት የሳራ ወዳጅ ብቻ ሳትሆን ቤተሰብም ናቸው። ኦልሞስት ግማሾቻችሁ ግማሾች እኮ በነፃ የምንበላበት አልሬዲ ጥቅም አለ። በነፃ የምትበይበትም በነፃ የምትመገበት መልካም ስራ የምትሰራ ብዙ ነገር ያደረገች ምናም ስለሆነ ለእሷ መመስከር አትችሉም። በህግ ነው ምላችሁ አፍኳት ድጋፍ ሞት ያላችሁ ያደረጋችሁት ምንድ፣ እናንተ ያደረጋችሁት እናንተ ምንድን ነው? ሳራን ከልላችሁ ደግፋችሁ አጠፋችሁት። ይህን ነገር ትክክል፣ ምክንያቱም የእሷ ወዳጆች ናቸው ልጅቷ ደግሞ መጣ እናንተ ፊት ለፊት እናንተ ባላችሁበት ደውላ አስፈራርተኛለች። እንድታስፈራረኝ አልፈቅድም። ከዛስ ዳብ እሺ አንተ ካን ዩ ዱ ሳምቲንግ ላይክ ቤትክ ልጅቷን ኢንቫይት አድርግና ጽፋልኛለች ብለኸኛል። ሶ ልጅቷን ቤትክ ኢንቫይት አድርገክ እውነት ነው የምትለው ሀቅ ነው የምትለውን ነገር ይዘክና እኛም ደግሞ አንተ ባመጣኸው እሷ ባለችው ሀቅ ላይ የራሳችን እይታ እንናገር። ልጅቷ ውሸት አምቶ ትችላለች ሶስት ነገር እዚህ ጋር ሊሆን ይችላል። በደንብ አይታለም። ኖ ኖ ጉቺ ተምር ያለው ብለሽኛል። ያ ግን አይደለማ። ጽፋልኛለች አልከኝ እኮ። እሱ ብቻ አይደለም፣ እሱ ብቻ አይደለም። እኛ ጋር ልትመጣ ነበር። መጀመሪያ ላይቭ እያወራል መጣዋል። የሷ ጓደኞቹም መጣው አነጋግረዋት። ደውለው ልትመጣ ነው። ምንድነው ያልኩት እኔ? ሌላ ቦታ እኔ እኮ ነብይ ነኝ እንዴ? እኔ ከእናንተ ጋር ካየኋት በኋላ ነገ ሀቢባ ቤት ወስደው ይቅርታ ያስብሏል። ማንነው ያስወጣው? ካይስ ለምን አስወጣችሁት? ሌት ኢት ፊኒሽ። ይሄ እኮ የሆነ ነገር እየሸፈነን ያለ ነው የሚመስለው። ፕሊዝ ማንነው ያስወጣው? አውርቶ ይጨርስ እንጂ ለምን ታስወጡታላችሁ? ይሄ ኔትዎርክ ደግሞ ደሞ አያስገባልኝም እኔ ፕሊዝ አታስወጡ እንጂ አውርቶ ይጨርስ ለምን ሌላ ሰው ጋር እንደማይለት ታውቂያለሽ። እንዲህ ናቸው አሁን የሚያስወጡ ሰዎች ለመሸፈን የሚፈልጉት ነገር ስላለ ነው እንጂ እኔ እኮ ጥይት ይዤ አልመጣሁ፣ እየተሳደብኩ አይደለም። ጉቺ፣ አረ እንዴ፣ በሰላም እያወራን ነው። ለዚህ ነው የትም ቦታ እንዲህ ነው። ለዚህ ነው ግሩፕ ግሩፕ ይዘው ፍትሃዊ፣ ሁሉም ፍትሃዊ ያለው ግሩፕ ግሩፕ ይዝና የሚፈልጉትን አጀንዳ ብቻ እንዲራመድ ነው የሚፈልጉት። ጉቺ፣ ካንቺ ጋር እኔ ሰው ቤት አልገባም። ታውቂያለሽ አንቺ ጋር ማወራው። የፈለገ ሀሳብ እሺ፣ እንኳን ባትቀበይም የመወያየት እንትናለሽ እዛ ቤት ግን አልተደረገም፣ አይደረግም። ሀቢባ ቤትም አይደረግም፣ ዋን ወይ ነው ሌላው ቤትም አይደረግም። ዋን ወይ ቤት ነው፣ የእኔ ቤት ብቻ ነው። ሁል ጊዜ ለሰዎች ሰጠን ፍትሃዊ የምንሆነው ሰባት ዓመት የታወቀ ነው። ፍራውንን ጠይቂው አንቻውን፣ አሁን አለ የምታውቅኝ። እንደ ያልተጋለጠ ያልተደረገ ውይይት የለም እኔ ቤት፣ ሌላችሁ። ሌላው ግን ሁሉም፣ ሌላ ሁሉም ሀቢባን በራሷ መንገድ ነው የምትሄደው፣ የራሷ እንትን አላት። አታስወራም ሰው አታስገባም። አፕሽን ሰው አታወያይ። ሌሎችም አያደርጉም። መሲም እንደዛ ናት። መሲም መሲም ማይወልሽ መሲ እኮ ጓደኛ ናት። መሲ ኃይለኛ ናት። ረጋግጣ ረጋግጣ ጭራሽ ከፈለግሽ ማለት ላጫውትልሽ ይችላል። ግን እሱ አይደለም ፖይንቱ። ፖይንቱ ምንድነው? ተመልካቹ ይመልከትና ቪዲዮውን አዳምጣቸዋል፣ የመጀመሪያውን፣ ሁለተኛው ቪዲዮ ከናንተ ጋር የተደረገውን አይታቸዋል። እኔ ያልኩትን ሰምታቸዋል። ከአንድ ከሁለት ቀን በፊት ትንቢት ተናግሬያለሁ፣ የተናገርኩት ሆነ። ከዛ ደግሞ ልጅቷ ደግሞ አሁን ምን አለች? አስፈራርተው ነው። ሶስት ነገር እዚህ ጋር ሊሆን ይችላል። አንደኛ ሶስት ነገር ልስጥሽ። ከዚህ ሶስቱ አንዱ ሊሆን ይችላል። ልጅቷ ዋሽታ ነው እንትን ፈልጋ ነው ምንድን ነው እውቅና ፈልጋ ሀቢባቢ መግባት ፈልጋ ምናምን ክሬት አርጋ ሊሆን ይችላል። በጣም ፓስፖ ነው እሱ። ሁለተኛ ደግሞ ይህ ነገር ተደርጓል። እውነተኛ ስቶሪ ነው። አልሀበሻ አድርጎት ሊሆን ይችላል ሊሆን ይችላል impossible ቢሆንም ሊሆን ይችላል። ሶስተኛ ደግሞ ተመካክረው ተመካክረው ያመጡት አጀንዳ ነው። በቃ ተመካክረው ያመጡት አጀንዳ ነው። አንተ ክሊሪፋይ የምታደርግልኝ ማለት ትችላለህ። 100% ልጅቷ እኛ ጋር ከመጣች እኔ እኔ እናንተ ባላችሁበት በትን አታስገቡኝም። ሰድበው ምናም ይፈሩኛል። ለምን አንቺ ጎበዝ ልጅ ነሽ፣ እግዚአብሔር ነበልሽ አሉት የተወሰኑ ሰዎች በራሳቸው የሚተማመኑ እኔ እንዴት አንቺን ፐርስዌድ ላደርግሽ እችላለሁ? እኔ አንቺን ማኒፑሌት ማድረግ እችላለሁ። ሃይመሮሽ ገብቼ ራስሽን ዲፌንድ ማድረግ አትችልም። በሐሳብ ለሐሳብ ኢቭን የፈለጋችሁ ቦታ እንጠይቃችሁ ጥያቄ አይችሉም። ሰድበው አዋርደው ነው የሚያስወጡሽ። ሶስት ነገር ሊሆን ይችላል፣ ጉቺ እንዳልኩሽ። ሶስት ነገር ከዚህ ውጪ ሊሆን አይችልም ካለ ንገሪኝ አንቺን አንደኛ ልጅቷ ሀቢባ ቤት መግባት ፈልጋለሁ ብላ ቪዲዮ ከሰራች ይህ ሁሉ ያደረገችው ሀቢባ ቤት ለመግባት ነው። ዋራምኮ ስትክልሽ የሰው ልጅ አመለካከት ይለያያል። ሶስቱም ሊሆን ይችላል። እኔ ግን መረጃና ማስረጃ ስላላየሁ አልበየንኩም። አድርጋለችም አላለችም። እ ከሶስቱም አይደለሁም። አሁን ኢነፍ ኢንፎርሜሽን የለኝም። ልጅቷን ማናገር አለብኝ። ልጅቷን መጠየቅ አለብኝ። ገባሽ? እንደገና ደግሞ እናንተ ደምድማችሁ የሬስቶራንት ስምም ሰጣችኋል እኮ መሲ ብርጅቶ ያለችው ልጅቷን ደውላ ያለችው በስልክ ላይቭ ላይ አልነበርክም እንዴ? ኦኬ። አሁን አሁን ስሚ መጀመሪያ፣ ኖ ኖ፣ እሷ ከማለቷ በፊት መሲ ብላለች። እናውቀዋለን እኮ ሬስቶራንቱን ብላኮት ተናግራለች። ቴክስት እየተደረገ ነበር። እዮዳብ፣ ሌሚጊቪ ኮሬክሽን ኢቭን ለኔ ልስን ኢቭን ለኔ ላይቭ ላይ ሆኜ እስክሪንሾት አድርጌ ልክልሃለሁ። እሺ ላይቭ ላይ የነበርንበትን ሰዓት ታውቃለህ አደለ? የዛን ቀን ላይቭ ላይ በነበርንበት ሰዓት ሰዓቱን ታያለህ። ላይቭ ላይ ሆነን ገስት ላይ ሆኜ የተለያዩ ሰዎች ሲልኩ ነበረ ይሄ ሬስቶራንት ነው ይሄ ነው። ግን አንዱም አልነበረ። እኔ አኔ እንደውም ልንገርህ ሌሚ ፊኒሽ ደውዬ እከል የሚባለው ባለው ሬስቶራንት ነው እየተባለ ነው እሱ ነው እንዴስ? ኖ ኖ ኖ ኖ ኖ ምንም አይነት ነገር እንዳትናገሪ ልጅቷ መታ እስክትናገር ድረስ ተባለ። እንኳንም አልተናገርኩም ያልኩት እዮዳ ቸኩዬ ወጭ ተናገረ ነው መጀመሪያ የተናገረችው መስናት አልሰማው መቼ ሬስቶራንት እየውልሽ እዛው ገና የመጀመሪያ ጊዜ ልጅቷን ኢንተርጌት እያደረጋችኋት ልጅቷ እንትን ካለች በኋላ ታስታወስሽ ማለት ነው ደውለሽ አስፈራርተሽኛል ደውለሽ እኮ እንድታስፈራረኝ አትፈልግም ስል ሳራ ተናገረች አለ ሳራ ከተናገረች በኋላ መሲብ ልጅቷ ምን አለች ላሰማሽ ሬስቶራንት ስም ጠርታለች እና እቀዋለን ያለችበትን ማለት ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ው እየነገሩን እየተላከልነው ነው ያለችው እንጂ መሲ ስም አልተራችም ለእኔም ልታልኝ አለች። የተላከላትን ስትመጥራት ሳይሆን ሬስቶራንቱን መሲ እንደምታውቀው እየተላከልነው